በቀድሞ መንግስት በልዩ ልዩ ከፍተኛ ደራና ኃላፊነት ላይ ተመድበው ከነበሩት የሲቪል ባለስልጣኖች ውስጥ አንደኛ ጸሐፌ ትእዛዝ አክሊሉ ሀብተወልድ፣ ሁለተኛ ልዑል ራስ አስራተ ካሳ፣ ሶስተኛ ልጅ እንዳልካቸው መኮንን፣ አራተኛ ራስ መስፍን ስለሺህ፣ አምስተኛ ሌተና ኮሎኔል ታምራት ይገዙ፣ ስድስተኛ አቶ አካለ ወርቅ ሀብተወልድ፣ ሰባተኛ ዶክተር ተስፋዬ ገብረጊ ለ በቀድሞ መንግስት ከፍተኛ ስልጣን ላይ ከነበሩት የጦርና የፖሊስ ከፍተኛ መኮንኖች ውስጥ ሰላሳኛ ሌተና ጄኔራል አብይ አበበ፣ ሰላሳ አንደኛ ሌተና ጄኔራል ከበደ ገብሬ፣ ሰላሳ ሁለተኛ ሌተና ጄኔራል ድረሴ ዱባለ፣ ሰላሳ ሶስተኛ ሌተና ጄኔራል አበበ ገመዳ፣ ሰላሳ አራተኛ ሌተና ጄኔራል ይልማ ሸበሺ፣ ሰላሳ አምስተኛ ሌተና ጄኔራል ሀይሌ ባይከዳኝ፣ ሀምሳ ስምንተኛ ሌተና ጀነራል አማን ሚካኤል አንዶም አምሳ ዘጠነኛ የመቶ አለቃ ተስፋዬ ተክሌ ስልሳኛ ጁኒየር ኤክማን ዮሐንስ ፍትዊ በጠቅላላው ከዚህ በላይ ስማቸው በዝርዝር የተገለጸው ስልሳ ሰዎች ትናንት ህዳር አስራ አራት ቀን ስልሳ ሰባት ዓመተ ምሕረት የሞት ቅጣት ተፈጽሞባቸዋል። የቀብር ስነ ስርዓታቸውም በዕለቱ የተፈጸመ ስለሆነ ማንም ቤተሰብ ነኝ ባይ እንዲጠይቅ በፍጹም አይፈቀድም።